ሰላም ጤና ይስጥልን። ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምፅ ነው። የዕለቱን መረጃ ይዥላችሁም ቀርበው ቃልኪዳ እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። በቅድሚያም አረስተ ዜና። ኦል አፍሪካ ቸርችስ ካውንስል ከፍተኛ የሃይማኖት መሪዎች የሃይማኖት ተቋማት ጉባኤን የስራ እንቅስቃሴያቸውን ጎበኙ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ለቤተ እምነት መሪዎችና አገልጋዮች ሥልጠና መስጠት ጀመረ። ኦል አፍሪካ ቸርችስ ካውንስል ከፍተኛ የሃይማኖት መሪዎች የሃይማኖት ተቋማት ጉባኤ የስራ እንቅስቃሴን ጎበኙ። ባልደረባችን ቤተለሄም ደረጀ ተጨማሪያላት። የአውል አፍሪካን ቸርች ካውንስል አባል አብያተ ክርስቲያናት የዩናይትድ ሪሊጅስ ኢኒሽቲቭ ከፍተኛ የሃይማኖት መሪዎች የስራ ኃላፊዎችና ባለሙያዎች የሃይማኖት ተቋማት ጉባኤን በመጎብኘት ከመሪዎቹ ጋር ተወያይተዋል። በጉብኝት መርሃ ግብሩ ላይ ከበርካታ የአፍሪካ ሀገራት የተወከሉ የአብያተ ክርስቲያናትና የካውንስሉ ከፍተኛ መሪዎች የተሳተፉ ሲሆን በዋናነትም የደቡብ ሱዳን፣ የኬንያ፣ የታንዛኒያ፣ የሩዋንዳ፣ የቤኒ እንዲሁም የሌሎች በርካታ ሀገራት ከፍተኛ የሃይማኖት መሪዎችና የስራ ኃላፊዎች በጉብኝቱ ተሳታፊ ሆነዋል። የዩናይትድ ሪሊጂየስ ኢኒሽቲቭ ሪጂናል ዳይሬክተር አምባሳደር ሙሴ ሀይሉ የሚመራው የልዑካን ቡድን የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ በጽህፈት ቤቱ ተቀብለው አስጎብኝተዋል። መረጃውን ከአዲስ አበባ የሃይማኖት ተቋማት ጉባኤ ያገኘ ነው። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ለቤተ እምነት መሪዎች እንዲሁም ለአገልጋዮች ስልጠና መስጠት ጀመረ። ባልደረባችን አማኑኤል ደብሰው ተጨማሪ አለሁ። የኢትዮጵያ አንድነት ከሪፍት ቫሊ ግሎባል ሚሽን ጋር በመተባበር ደቀ መዛሙርትን ማፍራትና የፍቅር ማህበረሰብን መገንባት በሚል ርዕስ ለህብረቱ አባል ቤተ እምነት መሪዎችና አገልጋዮች መስከረም 12 ቀን 2018 ዓ ም በላይት ፎር ዘ ኔሽንስ ኢንተርናሽናል ቸርች ስልጠና መስጠት ጀምረዋል። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ሰብሳቢና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የስራ አስፈጻሚ የአባል የሆኑ አዋሪያዊ ዩኤል አብርሃም የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የቤተ ክርስቲያን አንደኛውና ትልቁ ተልእኮ ደቀ መዛሙርትን ማፍራት ስለሆነ ቤተ እምነቶች በደቀ መዛሙርት ላይ ትኩረት በማድረግ ጠንካራ ስራዎችን መስራት እንደሚገባቸው መልእክት በማስተላለፍ የምናገለግለው ወንጌል የፍቅር ወንጌል ስለሆነ የፍቅር ማህበረሰብን መገንባት ያስፈልጋል ብለዋል። በእለቱም የሪፍት ቫሊ ግሎባል ሚሽን ባለራእይና ፕሬዚዳንት ዶክተር ገዛኝ አስማማው ተሳታፊዎችን እንኳን ደህና መጣችሁ በማለት ደቀመዛሙርትን ማፍራት ማፍራትና የፍቅር ማህበረሰብን መገንባት በሚል ርዕስ ስልጠናውን መስጠት የጀመሩ ሲሆን ይህም ስልጠና ለሚቀጥሉት ሶስት ወራት የሚቀጥል እንደሚሆን ተገልጿል። መረጃውን ከኢትዮጵያ አንድነት በክርስቶስ ወንጌል አማኞች ቤተክርስቲያናት ህብረት አገኘ ነው። በመሰረተ ክርስቶስ ቤተ ክርስቲያን የወጣቶች አገልግሎት ማኑዋል ስልጠና ተሰጠ። ባልደረባችን ያደት የመላኩ ተጨማሪ አላት። የመሰረተ ክርስቶስ ቤተ ክርስቲያን ዋና ቢሮ የእርኝነት አገልግሎት መምሪያ ከፓይሜ ሚኒስትሪ ጋር በመተባበር የቤተ ክርስቲያኒቱ የወጣቶች አገልግሎት የሚመራበት ማኑዋል ማዘጋጀቱ የሚታወቅ ሲሆን፣ በዚህ የወጣቶች አገልግሎት አሰጣት በሚል ርዕስ በተዘጋጀ ማኑዋል ዙሪያ ግንዛቤ ለመፍጠር በአሁኑ ሰዓት በተለያዩ የቤተ ክርስቲያኒቱ ክልሎች በመንቀሳቀስ ስልጠናዎች መሰጠት ተጀምሯል። በዚህም መሰረት በዋና ቢሮ የሀገር አቀፍ የወጣቶች አገልግሎት ዴስክ በመሰረተ ክርስቶስ ቤተ ክርስቲያን ቡራዩ ወልመራ ክልል በመገኘት ከ16 አጥቢያዎች ለተወጣቱ የወጣት አገልጋዮች እና ኮሚቴዎች የሁለት ቀናት ስልጠና ሰጥተዋል። በመጨረሻም የስልጠናው ተሳታፊዎች የወጣት አገልግሎትን ለማጠናከር እንደዚህ አይነት ማኑዋል መዘጋጀት በጣም አስፈላጊ እንደሆነ ተገልጿል። መረጃው የመሰረተ ክርስቶስ ቤተ ክርስቲያን ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል በወሊሶ ቱሉ ቦሎ ክላስተር የመሪዎች ስልጠና ተካሄደ። በወሊሶ መሀል ከተማ አጥቢያ ለቤተ ክርስቲያን መሪዎች ሙሉ ጊዜ አገልጋዮች የሁለት ቀን ስልጠና መስከረም 13 እስከ 14 2018 ዓ ምት ተሰጥቷል። የክልሉ ፕሬዚዳንት መጋቢ አዕምሮ መልካሙ በመገኘት የእንኳን ደህና መጣችሁ መልእክታቸውን በማስተላለፍ የስልጠናውን አላማም ገልጸዋል። መጋቢ ፍስሐ ተስፋዬ የቤተ ክርስቲያን ተክላና እድገት በሚል ርዕስ የመጀመሪያውን ቀን ስልጠና ሰጥተዋል። በዚህም ስልጠና ላይ ከ120 በላይ መጋቢዎችና አገልጋዮች የተሳተፉበት ሲሆን መስከረም 14 2018 ዓ ምት ስልጠናው እንደተጠ እንደተጠናቀቀ ተገልጿል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የማዕከላዊ ምዕራብ ሸዋ ክልል የኦሎንኮሚ ሙሉ ወንጌል አጥቢያ ቤተክርስቲያን ከ200 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ አደረገች። ባልደረባችን በተለይም ደረጀ ተጨማሪ ያላት መስከረም 11 ቀን 2018 ዓ ም ማዕከላዊ ምዕራብ ሸዋ ክልል ኤጀርሳ ላፎ ወረዳ በኦላንኮሚ ከተማ በሚገኘው አጥቢያ ምህመናን እና የመንግስት ኮሚኒኬሽን ኃላፊዎች በተገኙበት የቁሳቁስ ድጋፍ ተደርጓል። የቤተ ክርስቲያኗ የመሪው ሰብሳቢ የሆኑት ወንድም ቦረና ወርቁ ከመቀበል ይልቅ መስጠት ደስ ያሰኛል፣ ሌሎችንም እንደ ራስ መውደድ መጽሐፍ ቅዱሳዊ ስለሆነ ካለን ነገር ይህን አድርገናል ብለዋል። በተጨማሪም ለመደገፍ ፈቃደኛ የሆኑትንና በሀሳብና በገንዘብ ከፍተኛ አስተዋጽኦ ያደረጉን ወገኑ ወገኖችን አመስግነዋል የኦላን ኮሚ ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን መጋቢ ዋቅጅራ ቡልታ የእግዚአብሔር ቃል የሚያስተምረን የተራቡትን መመገብ ማጠጣት ድሆችን ማገዝና በእስር ቤት ላሉትም ጭምር ድጋፍ ማድረግን ነው ሲሉ ተናግረዋል አያይዘውም በኦላን ኮሚ ከ01 እና 02 ቀበሌ እና በገጠር ከ06 ቀበሌ ተውጣጡ በአጠቃላይ ለ8 ቀበሌ ከ200 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ መደረጉን ተናግረዋል ድጋፍ የተደረገላቸው የተማሪ ቤተሰቦች ስለተደረገላቸው ቸው መልካም ነገር ቤተ ክርስቲያንን አመስግነዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ነው። ውድ ተመልካቾቻችን፣ ለዛሬ ከያዝናቸው መረጃዎች ከውጭ ያዝነው አንድ መረጃ ስናልፍ በአሜሪካ ሁለተኛ ደረጃ ትምህርት ቤቶች ውስጥ መንፈሳዊ መነቃቃትን እየተስተዋለ መምጣቱ ተገለጸ። ባልደረባችን አማኑኤል ደብሶ ተጨማሪ ያለው በአሜሪካ ሰሜን ካሮሊና ዋሽንግተን በተካሄደ የወጣቶች ክህሎት ካምፕ ከ60 በላይ የሃይስኩል የቅርጫት ኳስ ተጫዋቾች ኢየሱስን እንደ ግል አዳኛቸው አድርገው ተቀብለዋል። የስካት ፎከስ ድርጅት መስራች ጆይ ዴቪስ ከፖል ቢያን ካርዲና ወንጌላዊ ዶው አሌክስ ጋር በጋራ በመሆን ከስምንት ሀገራትና ከአስር ግዛቶች ከመቶ በላይ አትሌቶችን ለማሰባሰብ ችለው ነበርም። ምንም እንኳን የተዘጋጀው ካምፕ በሰውነት ማጉል ምስላ ያተኮረ ቢሆንም ጥልቅ ዓላማው መንፈሳዊ ታድሶ ነበርም። የቀድሞ የቅርጫት ኳስ ተጫዋች የነበረው እና መዝሪያዊ ስኬትን ሲያሳድድ እንደቆየ የተናገረው ዴቪስ እንዴት ወንጌል እንደለወጠው እና የቅርጫት ኳስን ወንጌል ለመመስከር እንደተጠቀመበት ለተጫዋቾቹ አጋርተዋል። የቅርጫት ኳስ በአሜሪካ ባህል እንደ ጣዖት እየተወሰደ ነው ያሉት ዴቪስ የካምፑ ሚና ወጣቶች ዘላለማዊ ነገር ላይ እንዲያተኩሩ እንደሆነ አሳውቀዋል። መረጃውን ከሲቢኤን ኒውስ አገኘ ነው።